ፋሚሊ ምን የሚያውቁት ሪጅ ፎቶ ለምንድን ነው የሚልክላት? ፎቶ ፎቶ ላኪልኝ ለምንድን ነው የሚላት? ሶሲን ከእኔ ጋር እንዳለች ያውቃል። ለምንድን ነው ፎቶ ላኪልኝ የሚላት? እሷስ ለምንድነው የምትልክለት ፎቶ? ለምንድን ነው ኔ ቆንጆ ምናምን እንገባሉት? ለምንድን ነው አብሮ ፎቶ የሚነሱት? ምን የሚሉት የሚዝናኑት? እኔ እናንችሳናቅ ማለት ነው። ለምንድን ነው የሚገናኙት? እንጃ ቃላት በጣም ነው ያጠረኝ። ምን ብዬ እንደማወራ አላውቅም፣ ግን ላሴሽ የተሰማኝ ስሜት ልክ ነበር፣ የተናደድኩት ንዴት ልክ ነበር።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 በመጀመሪያ ሀይሚጌ ግን ዳኒን አምነሽው ነው? የኔ ቆንጆ አምነሽው ነው ወይ? አንድ ጥያቄ ማለት ነው። ቴክስት እራሱ ማድረግ ይችላል፣ ፎቶ ኤዲት መደራረግ ይቻላል። እንዴት ልታምኑ ቻልሽ? ሀይሚጌ ዳኔ ዳኒ ህይወትሽን ሊበጠብጥ እንጂ አንቺን ሊጠቅምሽ አይደለም የመጣው። የኔ ውድ ቆም ብለሽ አዳምጪ! በዚህ ሰዓት ከማንም ጋር መገናኘት የለብሽም። ከራስሽ ጋር ብቻ ሆነሽ ማዳመጥ አለብሽ እህቴ። አሰሚኝም እኛን አሰሚንም፣ እኛ ኮ የምንጮኸው ማለት ነው አንቺና ብሩኬ እንድትለያዩ አንቺ እንድትጎጂ ወይም ብሩኬ እንዲጎዳ አይደለም። ሰላም ፈጥራችሁ አንድ ላይ ሆናችሁ ስትደሰቱ ነው እኛ የምናየው። ለዛ እኮ ነው የምንጮኸው እኛ እንጂ አንችን ለመጉዳት ወይንም ደግሞ ለአንቺ ጥላቻ ኖሮብን አይደለም። ግን አሁን ያለሽበት ሁኔታ ጥሩ አይደለም የኔ ውድ፣ ጥሩ አይደለም። ሶሲም ዳኒም ለአንቺ ምንም የሚጠቅሙሽ ነገር የለም የኔ ቆንጆ። የሰው ልጅ ማለት ነው በአሁን ሰዓት ዋሽቶ ያጣላል። ዋሽቶ ማስታረቅ እኮ የለም። በተለይ በአንችና በብሩኬ የሚቀኑ ከሆነ ብዙ ነገር ያደርጋሉ። ደግሞ ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። ከዚህ በፊትም አንቺና ብሮኬን ለማለያየት ብዙ ልጆች በውስጥ ሲያስፈራሩሽ እንደሆነ ታውቂያለሽ። ይሄ ሁሉ ነገር ግን የእነሱ ቅንብር ቢሆንስ? ሀይምዬ ረ ዘወር ብለሽ አዳምጪ። እኔ የምለው ከዳኒ መራቅ አለብሽ ነው የምለው። ሲቀጥል አስመሳይ ውሸታም ነው ዳኒ። ትናንትና ጸጉርሽን ሲነካካ ትከሻሽን ሲነካካ እኔ ምንም አላማረኝም ነበር። የሆነ ሴራ እንዳሴረ ገብቶኛል ገብቶኛል ምክንያቱም የምነግርሽ ነገር አለ፣ ብዙ ነገር ነው የምነግርሽ። ረተዩ ጉድ እኮ ነው ምናምን ሲል ነበረ አጅሬው። እንግዲህ ቅምል ብርብር እያደረገ ፎቶዋን ምኗን ቴክስቷን አደራርጎልሽ መጣ ማለት ነው። የውሸት ጥቅ እንደዛ ከሆነ ለምን ለኛ አታሳየንም? ለእኛ አሳየን። እንግዲህ የቆየነው ቴሌግራም ላይ የኔ ቆንጆ የኔ ምን ይላል ብልሃል አደለ? ቀን ይጽፋል እኮ መቼ መቼ እንደዛ እንደተባባለ ቀን ይጽፋል። ስለዚህ አውጣና ለእኛ በደንብ አድርገህ ያሳየንና እንመንክና ብሩኬን እንፍረድበት። እስኪ እንፍረድበት። ሲቀጥል ብሩኬ፣ አንተ እንደምታስበው አንተ እንደምትለው ባለጌ ልጅ አይደለም። እሱን አትመኑት። እሱን አምናችሁ ደግሞ እዛ ኮሜንት ላይ ማለት ነው አይቻችኋሉ። ይሄ ባለጌ አንቺን ሊጎዳ ነበረ ነቃንበት የምትሉ ልጆች ማለት ነው ትጸጸታላችሁ። ብሩኬ እንደዚ አይነት ልጅ አይደለም፣ ባለጌ አይደለም አይደለም። እኔ ለብሩኬ በቃ መቶ ፐርሰንት እተማመንበታለሁ። ብሩኬ እንደዚህ የሚያደርግ ልጅ አይደለም። የሰው ልጅ ሊሳሳት ይችላል። አይደለም ሰውና እግር ራሱ እኮ ሲሄድ ይጋጫል። የሆነ የሚሳሳተው ነገር ምናምን አለኩ አይደለ እንዴ? ግን በዚህ ደረጃ የሚሄድ አይደለም ሀይሚ፣ አትመኙ። ይሄ ነገር አንቺን ለመበጥበጥ አንቺና እሱን ለማለያየት የሚደረግ ነገር ነው። የኔ ቆንጆ መንቃት አለብሽ። አንቺ ብልጥ ልጅ አልነበርሽ እንዴ? እንዴት በዳኔ ልትታለል ትችያል? እንዴት ዳኔን ታምኘዋለሽ? በቃ ታልኮ ነው። እናንተ ዳኒን እንዴት ታምነዋለች? ዳኒ በህይወትሽን ብጥብጥ ለማድረግ ነው የመጣው። መቶ ፐርሰንት፣ እኔ እንዳየወጥ ከሆነ አላማው ይሄ ነው ማለት ነው። ውሸት የውሸት ታሪክ ይለፈልፋል ማለት ነው። ፎቶ መነሳት ደግሞ ብርቅ አይደለም። የሶሻል ሚዲያ ቆ ሰዎች ናቸው ከአንቺ በፊት ምናምን ተባለ እንዴ እና ከሀይሚዬ በፊት ያለ ነገር እኮ ሀይሚን የሚነካት ነገር አይደለም አትሊስት፣ ፍቅረኛ ሞች ራሱ ቢሆኑ ማለት ነው። ፍቅረኛ ሞች እንኳስ ቢሆኑ ከሀይሚዬ በፊት የሆነ ነገር ችግር የለውም። ሀይሚን ከያዛት በኋላ ቢሆን እንጂ ደግሞ እኮ ማለት ነው ታዋቂ ሰው ስትሆኑ አይደለም ታዋቂ ሰው እኛ ራሱ ምንድን ነው እንደዚህ አስፋልት ላይ የሆነ ሰው ስናገኝ እኮ ፎቶ እንነሳ ለማስታወሻ ምናምን ብለን እኮ እንነሳለን። ይሄ በጣም ኖርማል ነገር ነው። ፎቶ የተነሱት ነገር አለ። ኮሜንት ላይ ደግሞ የኔ ቆንጆ ብሏታል ምናምን። አንተ ወንድ አደለህ፣ እንደ እንደ ወንድ ልጅ ቆፍጠ እንበል እንጂ እንዴ። ወንድ ልጅ ደስ የሚለው ከወንድ ጋር ሲነጋገር ከወንድ ጋር ወንድነቱን ሲያሳይ እንጂ ወደ ታች ወርደህ አሁን የሆነ ነገር ማመላለስ። አረ ዳኒ በጣም ነውር ነው የምትሰራው ስራ፣ በጣም ነው የሚያስጠላው። እንደውም እነዚህ ልጆች እንዲቀራረቡ አንድ እንዲሆኑ ሐይሚን ትትሀት እንደውም አንተ መነጋገር የነበረብህ አንተ ወንድ ብትሆን ከብሮኬ ጋር ነበረ። ከብሮኬ ጋር ተገናኝተህ እንዴት ከሶሲ ጋር የኔ ቆንጆ ትባባላለህ? እንዴት ከሶሲ ጋር አምስት ሰዓት ለሊት ትደዋወላለህ? እንዴት ፎቶ ትነሳለህ? ብለህ ማናገር የነበረብህ ብሩኬን ነበር፣ ወንድ ከሆንክ ማለት ነው። አንተ ግን በጭዋጫ ማለት ነው ወይም ላኪ መጥፎ ነገር እንዳልናገር ፈጣሪ ሆይ። አንተ ግን ማለት ነው እነዚህ ልኮነ የምላችሁ እንዴ አንተ ግን እየተንዋከ ሄደ ለሀይሚ ትና፣ ይሄ አንድ ደካማነት ሰነፍ ስለሆንክ ነው ማለት ነው። ሰነፍ ወንድ የሆነ ግን ሄዶ በቃ ተደፍር ያለው ፍቅረኛ ተነክታብኛለች፣ በቃ ክብሬ፣ በቃ የሆነ ነገር የተነክቷል ብሎ ሄዶ ያንን ሰው ነው የሚያናግረው። መደባደብም ካለበት ይደባደባል። በቃ የሆነ ነገር ማድረግም ካለበት ያ። አንተ ግን ሄደህ ወሬ ታመላልሳለክ፣ እንደ ቡና ጠጪ ማለት ነው። ቡና ሲጠጡ ነው ሰው ማማት ምናምን፣ እከሌኮ እንደዚህ በላ፣ እከሌኮ እንደዚህ አድርጋ ምናምን የሚሉ ተሰብስበው ቱልቱላ፣ በጣም ነው የሚያስጠላው። ሀይሚ፣ እሱን አትመኙ በቃ አትመኙ። መወሰን ካለብሽ በራስሽ ወስኝ። ማዳመጥ ካለብሽ በራስሽ አዳምጪ። ማንንም አትስሚ፣ እኛንም አትስሚ። ከራስሽ ጋር ተነጋገሪ ሀይሚዬ። ከራስሽ ጋር ሆኜ ወይኔ ኔ ማባገኘው እንዴት እንደማደርገው፣ ቤተሰብ እንዴት እንደማደርገው። ዳኒ በጥፊ ወልውዬ ወልውዬ ነበር የምጥለው። ፕራንክ ነው ይላሉ፣ ጀስት ፍሬንዶች እህትና ወንድም ነን ይላሉ ምናምን እያለች ነበር ሀይሚዬ። ሀይሚዬን ቆንጆ ያው ፌመስ እኮ ስትሆኝ መነሳት አለ። ምን አለ? አንቺም እኮ ከብዙ ልጆች ጋር ፎቶ ተነስተሻል አይደል? እንዴ፣ ከብዙ ልጆች ጋር ፕራንክ አድርገሻል ምናምን። እና የእሱን ወሬ አትስሚኔ፣ ቆንጆ ተረጋጊ አዳምጪ እራስሽ፣ አስበሽ ቢሆን አሪፍ ነው ብዬ አስባለሁ። እንግዲህ እንዳያችሁት መጨረሻ ላይ ፎቶን ካየች በኋላ ትንሽ እንትን ብላ ሀይሚ ተነስታ ሄዳለች፣ ተነስታ ሄዳለች። እንግዲህ ምንም ማድረግ አይቻልም። ቤተሰብ ያለው ነገር ሀይሚ ከነዚህ ልጆች ካራቀች ምንም የሚመጣ መፍትሄ የለም። ብሩኬም ከነዚህ ልጆች መራቅ አለበት፣ ወላ ከሶሲ ዳኒን ራሱ ባታገኝ ሆኔ ደስ ይለኛል። ዳኒን ራሱ ማለት ነው። ይሄ ተንከሴ ስለሆነለች ምን አይነት ጎር ነው እናንተ? ሰው የሰውን ትዳር የሰውን ፍቅር ለመበጥበጥ በዚህ ልክ መጓዝ በዚህ ልክ። ለነገሩ እናንተ ናችሁ ጥፋተኞች። እነሱን እያንኳተታችሁ ትመጣላችሁ? ሀይሚ ዳኒን ይዘሽ ትመጫለሽ፣ ብሩኬ ሶሲን ይዞ ይመጣል። እናንተ ናችሁ ጥፋተኞች ይዛችሁ ሀያ ለመምጣት። ከእነሱ ጋር በቃ አትገናኙ፣ አትገናኙ ከእነሱ ጋር እነዚህ ልጆች ተልኮ አላቸው። በቃ ተልከው ነው የመጡት። ይህን እያወቃችሁ እናንተ ለምንድን ነው የማትነቁት? መንቃት አለባችሁ። በቃ በራሳችሁ እስኪ ሁለታችሁ ብቻ ቁጭ በሉና አንድ ወንበር ላይ ተነጋገሩ፣ ጨርሱት። ወንዴ እውነት ይደብራል። እኔ ሐይሚ ማመንሽ እኔ በጣም ገርሞኛል። ይሄንን ወስላታ ማለት ነው ደግሞ ምን ይመስላል፣ አቃጣሪ የሆነ ልጅ አትመኞ ብሩኬን አላምንን ብለሽ ዳኒን ታምኛለሽ እንዴ? እኔ እናንቺ የኔ ቆንጆ እንኳ አስተባብለን እናውቃለን ወይ ስናወራ ምናምን ሲቀጥል። አሁን አይደል እንዲ ያወካት ሐይሚን በመቼው ነው አንተ የኔ ቆንጆ የምትላት? የመጣኸውም ደግሞ ቻናልክን ለማሳደግ ነው። ቻናል ለማሳደግ ቻናልክን የምታሳድገው ደግሞ በውሸት አይደለም። ይደብራል፣ በጣም ነው የሚያስጠላው። ተመልካች ስላላችሁ፣ ተመልካች እስኪ ለተመልካች ክብር ይኑራችሁ። ተመልካች ለእናንተ እየተጨነቀ እናንተ ግን ለተመልካች የጥፍራችሁ ቆሻሻ ያክል እንኳስ ክብር አሰጡም። ተመልካች ካላችሁ ማለት ነው ክብር አሰጡም። የራሳችሁን ስራ ብቻ የራሳችሁን ነገር ብቻ ነው የምታራወጡት። ስንት ልጆች አሉ የሚጨናነቁ በእናንተ እንደዚህ መሆን በጣም ብዙ ልጆች ማለት ነው እና መስመር እያለፋችሁ ነው አምኖ የሚያስጠላውን ይህን ደሞ ይሄ ነገር ተቋጭቶ በሌላ ሂዳ ይመጣሉ ስል ጭራሽ አሁን ሌላ ሌላ ሌላ ሌላ ጦርነት እናንተን መግረፍ ነው፣ በቃ መግረፍ። ሀብትሽና መለኛው ግረፉልን፣ እስኪ ግረፉልን። ኧረ ጋሽዬ፣ የት ናቸው ጋሽዬ? ነበሩ ልክ የሚያስገቧችሁ ሁላችሁንም ጋሽዬ ባለፈው እኮ ጋሽዬ ናቸው እነ ማነው አብርሽን እና ሩታን ማለት ነው ተናግረው ከነ ዳኔ ጋር ያስቆሟቸው። ስለዚህ እናንተን ራሱ ማስቆም አለባቸው ብዬ ነው የማስበው። ማስቆም አለባቸው። ይሄ ነገር በጣም ነው የሚያስጠላው፣ የሚታየው ነገር እና ይደብራል። ወደ ራሳችሁ ተመለሱ። ከራሳችሁ ጋር ሆኖ ራስ ተራቂስ የለም ወይ? አይ የሚልን ሰው ገላጋይ ቀና ሳለፉን ተጎራ አርፈን ምን ነቅቷችሁ ነው የሚላትን። አይ ቤተሰብ፣ እንደው እንደው ውዶችዬ፣ ለማንኛውም እንዳትጨናነቁ እናንተ እንዳትጨናነቁ ሽማሮች አሁን ሐይሚ ሁለት መቶ ኬ ከገባች በኋላ ብሩኬን ጉልበቱ ላይ ወድቃ ነው ይቅርታ ጠይቀው ይቅርታ ጠይቋለች። ሁለት መቶ ኬ ከገባች በኋላ ለማየት ያብቃችሁ። ቆይ ቆይ ቆይ፣ ዛሬ ግን በማን ነው? በዳኒ ነው አይተለቀቅም፣ በዚህ በወስላታ